ወለተሀና የሚባል ወንድማችን ስም ራሱ መረጠ ኢብራሂም የምባል እፈልጋለሁኝ አብርሃምን በጣም ስለመወደዋለ ገብታችኋል ወለተሀና የሚባለ ልጅ ኢብራሂም ብዬኔ ፌስቡክ ላይ ፖስት አረግኩት እኔ ወለተሀና የሚለው የወንድ ስም ይሁን የሴት ስም ይሁን እንደ ክርስትና አላውቅም። ይህን ክርስቲያን ልጆች እንዳለ ይይዙና ያውና ሁሴን ወለተሀና የሚባል ወንድ ብሎ ምናምን ብለው እንትን ይላሉ ይህን ድራማ ይሰራሉ ደገማ የሆነ ሰው ተጠንቀቁትና ከፎይ እፎ ከተባለ መልካም። እኚህ ታላቅ ሼክ እንግዲህ በእድሜ ታላቅ የሆኑ ለምን እስልምና አስተምሮቱን ገለጥክብኝ በሚል እንዴት እንደሚሳደብ ደግሞ ታዝባችኋል። ደግሞም እንዲህ ብለዋልና ምላሽ ይሰጣለን ብላችሁ እኮ የምትናገማ፣ እንደናንተ ቁሞ ሻወር እንዲወስድ ፈለጋችሁ። ልብሱን ሁሉ እንዲያበሰበስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ሶሪ፣ ስታክ አደረገብኝ። ኦኬ ዳውንሎድ ላርግ መሰለኝ። አንድ ደቂቃ አረቶ እንደዚሁ አታሳየው። መልስ አደረገብኝ። ያ ይህንኛ ውስጥ ሼክ ደግሞ እንድና

ከዛ ልክ ህጻን ልጅ እንዴት ነው ልጆናችሁ ጭናችሁ ስር ገብተው ቁንጥጥ ሲያደርጓችሁ፣ ብታለቅሰው ተንፈራፈሩ፣ በቃ ጮሁ ማለት ነው። ማን በለኛ አለ፣ ማን ንካኛ አለ፣ ማን ንካኛ አለ ጓይድ ጌታ ስታ ካረጋ ያ ሙሐመድ ከመጀመሪያው እሺ፣ በጫት የተበከለ ትንፋሱ በጫት የማይሆን ሰው ተጠቀቁትና ከፎይ ፎይ ከተባለ መልካም። እኚህ ታላቅ ሼክ እንግዲህ በእድሜ ታላቅ የሆኑ ለምን እስልምና አስተምሮቱን ገለጥክብኝ በሚል እንዴት እንደሚሳደቡ ታዝባችኋል። ደግሞም እንዲህ ብለዋል እና ምላሽ ይሰጣለን። አ ብላችሁ እኮ የምትናገሙ እንደ እናንተ ቆሞ ሻወር እንዲወስድ ፈለጋችሁ። ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ፣ በቁም እየሸናችሁ ደግመን ማላችሁ ላይ እየረጫችሁ ላችሁ ላይ እየረጫችሁ ላችሁ ኡፎይና ኡፎይ መሰሎች ማለት ነው። መጠጥ እየጠጣ እና አረቄን እየጋት እየገባ ምስቲ ላይ እየተፋ እየደበደብካት እያደርግ ያስታወቀውን እንኳን ጧት ማጠብ የማንችል ዝብ ሰፊ ወቅ ነቢይ ዱን አሌህ ሰላም መልካም እኚህ አባት እንግዲህ አያቴ ይሆናሉ። ታላቅ ሼፍ ናቸው በእድሜ ነገር ግን የሚናገሩት በጣም አጸያፊና የወረደ ንግግር ነው። እላይህ ላይ ትሸናለህ፣ እላይህ ላይ ትረጫለህ የሚሉ ንግግሮችን ከኚህ አባት የሚጠበቅ ነው። እንግዲህ እላዩ ላይ የሚሸና ወይንም የሚረጭ ማን ነው ካላችሁኝ የሙጠሊብ የልጅ ልጅ የአብደላ ልጅ ሙሐመድ የእርሶ ነቢይ እንደሆነ በመረጃ አላሳየት። ሱነን አናሳይ 296 ላይ አይሻ እንደተረከችው አይዝድቱ ስክረብ በጀናባ ኦናናዘር ኦኬሽን ሺ ሰይድ ደሴመን ፍሮም ደጋርመንዶፍ ደኒሰኝረፋላ ትላለ ካላ መልእክተኛ ልብስ ከሞሐመድ ላይ ስፐርሙን እፈትግለት ነበር ወይንም ጀናባውን እጠርግለት ነበር ትላለች። ስለዚህ ስፐርም ልብሱ ላይ የሚረጭ እኔ ሳልሆን የእርሶ ነቢ ወይም እርሶ የሚከተሉት ነው የሚሆነው። እንደምትከታተሉት ይሄንኛው ውስጥ ደግሞ ስፐርም እንደሚፈጠ በቃ እለቃንም። ስለዚህ ይሄንኛው ምላሽ አናዶት ነው ያኛው አሁን መጥቶ አፍ ሰገራ አይሚን ካካማያና ሽንት መሽኛ ነው አለ። ሱናና አቢዳውድ 67 ላይ፣ ሱናን ነሳኢ 327 ላይ ሰዎች ሰገራ በሚቀመጡበት ሽንት በሚሸኑበት ሙስሊሞች አፋቸው መጉመጥመጥ እንደሚቻል አስቀምጦታል። ስለዚህ የኔ ሽንት ቤት ለሙስሊሞች መጉመጥመጫ ይሆናል። እኔ ሳያልሆን እንደዛ ምመራው የነሱ መመሪያቸው መጽሐፋቸው ሰዎች ሰገራቸውን ካካ በሚሉበት ሽንታቸውን በሚሸኑበት ነብያቸው ውዱ ያደርግ ነበረ። የሞተ ውሻን በተጣለበት፣ ሞተ ውሻ በተጣለበት፣ ሴቶች ፔሬት ጨርቅ የጣሉበት፣ ሰገራቸውን በጣሉበት ነቢያቸው ውዱ ያደርግ ነበር። አፉን ይግመጠመጥ ነበር። ኤኒ ታይም እፎይ ላይ ድንጋይ ከወረወርክ ያ ድንጋይ ነጥሩ አንተን ይመታል፣ አትጠራጠር። እኔ አንተን አይደለም አታክም አደርገው። ኤኒ ታይም እኔ ላይ ድንጋይ ወርውር፣ ያንን ድንጋይ ግንብ አድርጌ ነብይ ላይ እሰራዋለው ማለት ነው። ነብይ ላይ አፕላይ አደርገዋለው። ነብይ ላይ አፕላይ ሳደርገው ይተላለ ማለት ነው አስተምህሮቱ ላይ አፕላይ አድርገዋለሁ። ምንም እንደማያውቁትን እንደመሸወድ እንዳይመስላችሁ በአረብኛ እንደመደበቅ ቀላል አይደለም። ሊገደል ሊፈለጥ ብሎ እንደመጮ ቀላል አይደለም። ትማራታለ ቁጭ ብለህ ምር እያለህ ቋቅ እያለህም ቢሆን ኒስ። እና እንደዚህ እንደዛ ነው እናንተ ሰዎች። እስልምና ያለ ውሸት፣ እስልምና ያለ ማጭበርበር። እሺ መንጋራ፣ አሁን የታየው ቪዲዮ ክርስቲያኖች ገብቶ እየሰሙ ሪፖስት ሼር ቢያደርጉ ጥሩ ነው። እዚህ ስር ያላችሁ ሁለት ሺህ ምናምን ሰዎች አላችሁ። ሰው ቪዲዮዎቹን አሁን ያያችሁትን ቪዲዮዎቹን ሌሎቹንም እየገባችሁ ሪፖርት አድርጉ ሼር አድርጉ። እየጠፋ ነው። ሲጀመር እይታ ራሱ የለውም፣ እና በጣም ሪፖርት ላይ ስለሆነ ቤቱ ብትችሉ እንደዚህ ብታደርጉ። ክርስቲያኖች ለእናንተ ነው መልእክቱ። ይቅርታ ቀጥሉ። እስልምና እኔ እስልምና የእኔ ይመስላል አየ ነው አቢቲ ምን እንታዘዝ። ሰላማችሁ በክርስቶስ ይብዛፉ። እንዴት አመሻችሁ? እግዚአብሔር ይመስገን። አይ ለመማር ነው ዛሬ የገባሁት። ሌላ ቀን ስላም ለማንኛውም ገቢው ሌላ ቀን ሌላ ቀንማ ደግሞ ሳትኖር ለመጭመቅ እሺ፣ የሚገባ ካለ አስገባለሁ እሆናለሁ። ውረዱ፣ አሁን አንድ ሁለት ሰው ወይ ውረዱ። ከገዝት ላይ እኔ እወርዳለሁ። እሺ፣ እሺ፣ የመስሉ ልጅ በጣም ጎበዝ ልጅ ነች።

ድምሷ ሳይተሰማ ምሰራ ልጅ ባይዘይ እዚህ ያሉትን ሴቶቹን ሁሉንም ታጥፋቸዋል፣ በእውቀት እና ግን ድምጿም አይሰማም። ሄዳ ኮመንት ላይ ወይም ሙስሊም ወይ ጋር ስትንጦለጦ ላይታችሁ ታውቃላችሁ። በጣም ጎበዝ ልጅ ነች፣ ትማራለች። እስልምናውንም ክርስትናሁንም እንደዛው ማለት ነው ጥንቅቅ ያለ እውቀት ያላት ልጅ ነች። አይ ቲንክ ሳትበልጠን አይቀርም። እኛንም ስላላወራች አይደለም እኛ ስላወራን ነው። እና እንደዚህ አይነት ሴቶችን በጣም ነው የምኮራባቸው። የሆነ ልቤ ሞቅ ይላል ሳያቸው እራሱ ማለት ነው። ደስ ይለኛል። የትም ማይን ጦለጦሉ ስርዓታቸውን እዛው የሚንቀሳቀሱ ሃይማኖታቸውን አስከብረው ራሳቸውም ተከብረው እና፣ በርቺ። ሌሎችም አሉ ቅር እንዳይላችሁ። ደግሞ አመሰግናለሁ፣ እግዚአብሔር ይስጥልኝ። ግን የምትላትን ሴት ብሆን ደስ ይለኝ ነበር ትላለች። ወደ ርዕሳችሁ ቀጥሉ። ችግሩ ሴቶች ስትሞጋሹ ወይም ነገ ትቀየራላችሁ። ነገ ብትቀየሪ ደግሞ ነገ በብሎክ ሸኝሽና አላቅሽም አታቂኝም። ገና ሙገሳው እንኳን ጠፈፍሰ ይል ይ እኔ ነዛ ሙገሳው ጠፈፍሰ ይል ሳይቶ መት ነው በቃ። እስከ ዛሬ ድረስ ያየሁት መልካም ነገር ነው። ነገ የሚፈጠረውን አላውቅም። እንኳን አንቺ ራሴን አላውቀውም። ማንም እኔ የሚጠቅመው ካለከ ይወስደል ይማራል፣ አለቀ። ከዛ ውጭ የሆነ ነገር መተው ነው። በአብሶሊት የሆነ ነገር የለም። ሁሉም ሬሌቲቭ ነው። ሰው አንፃራዊ ከሆነ ሁሉ ነገር። ማንም ፐርፌክት የለም። ነገር እንወድቅ እንችላለን። ሰው ስትወድቂ ትግስት የለኝም እኔ ልለማመጥ ይሻ አልችልም አሉ። አሁን እዚህ አይ ቲንክ ሁለት ልጆች አሞግሻቸው በማግስቱ የበለካቸው አሉ ማይሆን ቦታ አይቻቸው ይፈጠራሉ። በቃ ኤሚዴት ዲ ማለት ነው። እና ነዛ ነው እናሞግሽ እንችላለን። እዚህ ጋር የምጨምረው ነገር እኔ እፎይ በንግግሮቹ ፊት ለፊት ስለሚናገር የኛ ሰዎች ችግራችን ፊት ለፊት አንወድም ስንስታታችንም ስለማንተራረም ነው እንጂ ትክክለኛ ነገር ነው። በቃ ያው በትንሽ ነገር ስንጠራ ለራሳችን እንታበያለን፣ በራሳችን እንወርቃለን። ያ ደግሞ ለራሳችን ነው ጥፋት የሚሆነው። ግን ከፉ የምትማሩ የሚገባው ነገር ምንድነው? ፊት ለፊት ስለሚናገር ነው። እኔ በቃ ደስ የሚለኝ ባህሪ እንደም ሀኒዬን እያልኳት ነበር። ፊት ለፊት ስለሚናገር ነው ብያታለሁ። ያ ነገር ደግሞ ጥሩ ነው። ማንም ሰው አይጎዳም፣ ይጠቅማችኋል እንጂ ማለት ነው። ሶ ሌሎቻችሁም ተጠንቀቁ። ማንም እንዳይወርቅ ይጠንቀቅ እንደሚል መጽሐፍ ቅዱስ መጠንቀቁ ለሁላችንም የሚጠቅመው? ለምሳሌ እኛ የራቅንበት የራሳችን ምክንያት ቢኖረንም እንኳ የራቅ ነው በማን እንዴት የሚለውን ያ በውስጥ እርስ በርስ ስለምንነጋገር ነው እና ተጠንቀቁ እህት ወንድሞቼ፣ ክርስቲያኖች እፎ ሲናገር ቅራ አይበላችሁ። የወንድም አይነት ምክር ነው። አሜን ብላችሁ ተቀበሉት። እግዚአብሔር ይስጥልኝ።